ተወዳጁ የሙዚቃ አቀናባሪ አበጋዝ አባት ዮን በሞት አጣ። ሰላም ተናስተልን ውድ የቻናሌ የተከታታዮች ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማን እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወደ አሁኑ የመለከቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻ እንድታደምጡኝ በትህትና ጠይቃሉ። እንግዲህ በኢትዮጵያ ሙዚቃ ኢንዱስትሪ ረጅም አመታት ውስጥ ሚና ከመጫወታቸው በአሁኑ ሰዓት ደግሞ አሉ ከተባሉት ሙዚቃ አቀናባሪዎች መካከል አንዱ አበጋዝ ነው። እንደምታወቀው ኢትዮጵያ ከጊዜ ወደ ጊዜ ቴክኖሎጂን ተከትሎ በሙዚቃው በጥበቡ ዘርፍ ላይ ከፍተኛ ሚና ሲጫወቱ የነበሩት አንጋፋ የስቱዲዮ ባለሙያዎች ናቸው። በተለይ ከሙዚቀኞቹ ጀርባ ወሳኝ ሚና የሚጫወቱት በማስተማር በማሳየት አቅጣጫን በመምራት የሚታወቁትም ሙዚቀኞች ናቸው። ውለታቸው በሕዝብ ዘንድ ከፍተኛ እንደሆነ ነው። በተለይ ድምፃውያኖች የአቀናባሪዎችን ጥቅም በጣም ነው የሚያውቁት እኛ ጋር አድማጩ ድምፃዊውም ብቻ እንጂ ትኩረት የሚያደርገው ከጀርባ ምን እንደነበረ ምን አይነት አስተዋጽኦ እንዳለ አይረዱትም። አብዛኛውን ጊዜ አቀናባሪዎች ሙዚቃውን አሳምሮ መስራት የሚችሉትም ሙዚቃ በእጃቸው እንደሆነ ጭምርም ነው። መሳሪያውን ጭምር ደግሞ ድምፅ ዙሪያም በጣም የጎላ ሚና እንደመጫወቱም የአደባባይ መረጃዎችና ምንም እንጠረጠር እንደሌለ ጭምርም ነው። ታዲያስ ከጊዜ ወደ ጊዜ እንግዲህ በጣም የራሳቸውን አስተዋጽኦ ሲያበረክቱ የነበሩት ባህልን በማስመልከት የኢትዮጵያን ትውፊት በማስመልከት ለዓለም አቀፉ እንድትተዋወቅ ኢትዮጵያ ደግሞ የራሷ እዚያዚህም ስልት አላት ማለትም ነው። እንደሚታወቀው ኢትዮጵያ የራሷ ባህልና አጠቃላይ ደግሞ ፔንታቶኒክ ነውም እንደምታወቀው። ፔንታቶኒክም ሆኖ ከሀገር ወደ ሀገር ይለያያል፣ ያዚያ የዘፈን ስልት ማለትም ነው። እንደምታወቀው የኢትዮጵያ ዘፋፈን ስልት ፔንታ ሆኖ በዛ ላይ ደግሞ የራሷ ከብሄር ወደ ብሄርም ይለያያል። ይህን ሁላ በደንብ ሰርቶ ለህዝብ ለአድማጭ ጆሮ የሚያቀርቡትም እነዚህ ናቸው። አልፎም ደግሞ በዝማሪም ይስተዋላሉ ማለትም ነው። በዝማሪ ስራዎች ማለትም ነው። ከዚህ በፊት እንደምታውቀው፣ ኤልያስ መልካ እንደምታውቀው ሌጀንድ ኢትዮጵያዊ ሙዚቃ አቀናባሪ በማለትም ነው በርካታ አርቲስቶችና ድምፃውያኖች በጣም ከልብ ይወዱታል ያከብሩታልም። በኢትዮጵያ ሙዚቃ ኢንዱስትሪ ታሪክ በጣም ምርጡ አቀናባሪ የምባለው የዘጠናዎቹ ፈርጥ የምባለው ኤልያስ መልካ ነፍሱን ይማረውና በጣም በሚገርም ሁኔታ ብዙ ስራዎችን ሰርቶ እንደሄደ ጀመረም ነው በዝማሬው ዘርፍም እንደዛው ማለትም ነው በዛው ልክ ማለትም ነው። ሙዚቃ እንግዲህ በመጽሐፍ ቅዱስ አይፈቀድም የተወገዘ ነው። ዘፋኝ ወደ እግዚአብሔር መንግስት አይገባም። ኤልያስ መልካ ግን ያን ስራ እየሰራ ወንጌል መስክረዋል። ለሌሎች ሰዎች ወንጌል ስመሰክር እንደነበር ጭምርም ታሪኮቹም ያስረዳሉ። ግን ሙዚቃ የምሰሩት ወደ እግዚአብሔር መንግስት ዘፋኞች እንደማይወርሱ መጽሐፍ ቅዱስ ላይ ቃል በቃል እየተረጋገጠ እንደሆነ ጭምርም ነው ያስቀመጠው። ታዲያስ ወደ ሙዚቃውንም ስንመለስ በአሁኑ ሰዓት ዝማሪዎችን በመስራትም በቅርቡም ለዘሪቱ ከበደ አልበም ትላንትና በቃለፈ ትላንት የሚለው ዝማሪ ላይ በጣም በሚደንቅ ሁኔታ ሙያውን ሙዚቃዊ ብቃቱን በተለይ ሙዚቃ አጨዋወት ሙዚቃ ያው ዘፈን ሳይሆን ሙዚቃ መሳሪያ ማለትም ነው። አጨዋወት ስልቶችን በመጠቀም እጅግ በጣም በሚገርም ሁኔታ ዝማሪዎቿም በህዝብ ዘንድ በከፍተኛ ሁኔታ ተወዳጅነት እንዲያገኝ ከፍተኛ ሚና የተጫወተው አበጋዝ ነው። አበጋዝ በጣም በሚገርም ሁኔታ በርካቶችም ይወዱታል። በዚሁም ደግሞ ዘሪቱ ጋር ከዝማሪ ብቻ ሳይሆን ከዚህ በፊት በዘፈኑ አለምም ቅርርብ እንደነበራቸው ጭምርም ያላቸው ያደረበም ነው ለዚህ ሙያ እጅግ እጅግ በህዝብ ዘንድ እንዲደመጥ፣ በአጭሩ ደግሞ ዝማሬዋም በጣም የሚገርም መልእክትና በሳል እንደነበሩ ከጎኗም ደግሞ በርካታ ሰዎች እንደነበሩ ጭምርም ነው። እንግዲህ አበጋዝ በጣም በህዝብ ዘንድ በአሁኑ ሰዓት አሉ የተባሉት የሙዚቃ አቀናባሪዎች መካከልም አንዱ ነው። ሙዚቃ መሳሪያን ደግሞ በደንብ ይችላል። አልፎ ደግሞ በቅርቡ ድምፃዊ ጽጌ ኮንሰርት ላይም እጅግ የሚገርም ብቃቱን ሲያሳይም ተስተውሏል ማለትም ነው። ታዲያስ ድምፃዊ አበጋዝ ባልተጠበቀ ሁኔታ ምንድን ነው የገጠመው? ሰሞኑን የገጠመው እጅግ አሳዛኝ ና ልብ ሰባሪ ክስተት ሆኗል። አባትዮን በሞት ማጣቱ ተሰምቷል ማለትም ነው። አባትዮን በሞት ማጣቱ በአሁኑ ሰዓት ከፍተኛ ሐዘን ውስጥ እንደሚገኝ ጭምርም ነው። አባትን የሚያክል ነገር ማጣት ከባድ እንደሆነ ጭምርም በአሁን ሰዓት ያለበት ሁኔታ እጅግ አሳዛኝ ና ልብ ሰባሪ እንደሆነ ጭምርም የደረሱን መረጃዎች ያሳያሉ ማለትም ነው። የአርቲስት ወይም የሙዚቃ አቀናባሪ አንጋፋ የአበጋዝ አባት ማን ናቸው፣ በምን ምክንያት ሕይወታቸው አለፈ በሚለው ዙሪያ እንግዲህ የወጡት መረጃዎች አሉ። የታዋቂው የሙዚቃ ሰው አበጋዝ ክብረወርቅ ሽወታ አባት አረፉ። አበጋዝ ከውላጅ አባቱ አቶ ክብረወርቅ ጋር ከወራት በፊት በታዋቂ ሞዴል ና ፋሽን ዲዛይነር ና ጌታኔ ፕሮዲስ በሚደረገው ፕሮግራም ባቦል ቲቪ ላይ ቀርበው እንደነበር ይታወቃል። ምናልባትም ከቅርብ ሰዎች ውጭ ብዙ አድናቂዎች አባቱን በምልክ ያዩዋቸው በዚያ ፕሮግራም ነው። የሙዚቀኛ አበጋዝ ክብረወርቅ ሽወት አባት አቶ ክብረወርቅ ከዚህ ዓለም ድካም አርፈዋል። ነፍሳቸውን የማር አምላክ ለቤተሰቡ መጽናናትን ይመኝ በማለትም ነው በርካቶቹም የገለጹ ያሉት። እስካሁን ድረስ እንግዲህ አበጋዝ እናቱ ጃፓናዊ ናት ቢባልም የተረጋገጠ መረጃ በእናትዮ ዙሪያ የደረሱን መረጃዎች የሉም። አባትዮ ግን በትክክለኛ ኢትዮጵያዊ እንደሆኑ ጨምርም እሱ ግን ከፊል የውጭ ሀገር ዜጋ እንደመስልም ነው ደግሞ በአበሻ በብዛት የተለመደ እየተካሄደ ነው። ኢትዮጵያኖች አብዛኞቹ የውጭ ሀገር ፊት ነው፣ አንዳንዶች በህዝብ መካከልም ሊከሰት ይችላል። ይህ ደግሞ ከብዙ ደግሞ አብዛኛው ኢትዮጵያኖችም ሲከሰትም የተለያዩ ፊቶች ኢትዮጵያ ላይ ስላሉ ይህ ደግሞ አዲስ ላይሆን ይችላል። ምናልባትም እናትዮ የውጭ ሀገር ዜጋ ከሆነች፣ እስካሁን ድረስ ግን የተረጋገጠ መረጃ የለም። ከዚህ በፊት እንግዲህ እናትዮ ጃፓናዊት ነች በማለትም ሚዲያ ላይ ሲያራግቡ ነበር ማለትም ነው። በዛ ዙሪያ እንግዲህ እርግጥ የተባለ ነገር የለም። አባትዮም በማስመልከት ግን ሚዲያ ላይ ይዞ ቀርቦ አባት ዮን በማስተዋወቅ በስተ መጨረሻ ማለትም ነው። በዚሁ ትልቅ አዛውንት ናቸው እድሜያቸው ደግሞ ጥሩ እድሜ እንደሆነ ጭምርም ነው በርካቶቹ የገለጹ ያሉት ምክንያቱም በዚህ ጊዜ ሰው ሀምሳ ራሱ ማለፍ በጣም ከባድ የሆነበት ሁኔታም ነው። እሳቸው ግን ይህን ሁላ በዚህ ጊዜ መታደል ነው በማለትም ነው እድሜ ባለጠጋ መሆን በማለት በርካቶቹ የገለጹ ናቸው። አበጋዝ ደግሞ በአሁኑ ሰዓት አባት ይሆኑ በሞት ያጣው ማለትም ነው ሀዘን ውስጥ እንደሚገኝ ጭምርም ከባድ ነው እንግዲህ አባትን የሚ ያክል ነገር ማጣት እጅግ አሳዛኝና ልብሰባሪ ክስተት እንደሆነ ጭምርም ነው። የመረጃ ምንጮቻችንም አሁን አሳዛኝ ሁኔታ ውስጥ እንደሚገኝ ጭምርም ነው። ፈጣሪ ጽናቱን እንድሰጥ ጭምርም ነው። በአሁን ሰዓት እንዳልኳችሁ በኢትዮጵያ ሙዚቃ ኢንዱስትሪ አለ የተባለው ፈርቀዳጁን አበጋዝ እንደሆነ ጭምርም ነው። ሌላ ተተኪ ራሱ የለውም በማለትም ነው። ኢትዮጵያ ውስጥ እንግዲህ የዘጠናዎቹ ፈርት የሆኑት ሙዚቀኞች መካከል አንዱ ኤልያስ መልካ ነው። ኤልያስ መልካ ከዚህ ዓለም ድጋፍ ማረፉ ገና በለጋ እድሜ ህይወቱ መሄዱ በርካቶችን ያሳዝንና ልብ ሰባሪ ክስተት ነው። በአጭር ጊዜ ውስጥ ግን ብዙ ስራዎችን ሰርቶ ያለፈ ነው። በፕሮቴስታንት እምነት ተከታዮች ዘንድም ዝማሬዎችን በመስራትም አልፎም ደግሞ እንግዲህ በዋናነት በዘፈን ዙሪያ ነው ዘፈኖችን ስራ የነበረው ኤልያስ መልካ በአጭር ጊዜ ውስጥ በጣም በሚያሳዝን ሁኔታ ህይወቱ ማለፉ በተፈጥሮ ጉዳይ በተለይ በኩላሊት ፌሌሪቲ ህይወቱ ማለፉ በርካታ ኢትዮጵያኖችን ከዳር እስከ ዳር እንባ ያራጨ ክስተትም ነው። ከጎኑ ማንም እንዳልነበረ ጭምርም በስተመጨረሻ አካባቢም በግጥም ራሱ ሀሳቡን ገልጾ መሄዱ በርካቶችን እንባ ያራጨ ክስተት እንደሆነ ጭምርም ነው። የኤልያስ መልካ ህልፈት በርካታ ኢትዮጵያኖችን ያሳዘነና ያስደነገጠ ክስተት፣ ከዳር እስከ ዳር ደግሞ ሀዘን ውስጥ የከተተ ክስተት እንደሆነ የአደባባይ መረጃዎችና እውነታዎች ናቸው። በኢትዮጵያ የሙዚቃ ኢንዱስትሪ ከፍተኛ ተወዳጅነት ያተረፈው ኤልያስ መልካ በአጭር ገና በለጋ እድሜ ህይወቱ ማለፉ በርካቶችን ያስደነገጠ ክስተት ነው። ታዲያ እንቁ ከተባሉት ሙዚቃ አቀናባሪዎች መካከል አንዱ እንግዲህ አበጋዝ እንደሆነ ጀምረም አበጋዝ እንግዲህ የምሰራቸው ስራዎች በጣም ተወዳጅ፣ በአሁኑ ሰዓት ፈር ቀዳጅ ኢትዮጵያውያን አርቲስቶች በሱ እንደሚያሰሩ ጀምረም ነው። ምክንያቱም ብቃቱ ለየት እንደምል ጀምረም ነው። አበጋዝ ማለት በጣም ትሁትና ደግ ሲቀርቡ ደግሞ በጣም እንደ ፍሬንድ ሙዚቃዎችን በማሳየትም አብሮ የሚሰራ ባለሙያ እንደሆነ ጨምረም ነው። ዝም ብሎ ገንዘብ ስለተከፈለ ብቻ የሚሰራ ሳይሆን በደንብ ከልቡ ጥበብን ምን እንደሆነ ሙዚቃን ምን እንደሆነ አሳይቶ የሚሰራ ባለሙያ እንደሆነ ጨምርም በቅርበት የሚያውቁት በደንብ ስለ አበጋዝ ይገልጹታል ማለት ነው። ሙዚቀኛ አቀናባሪ፣ እንግዲህ የሙዚቃ አቀናባሪ አበጋዝን በማስመልከት አጠቃላይ አባትዮን ማጣቱ ከፍተኛ ሐዘን ውስጥ እንደሚገኝ ጭምር ነው። በአሁኑ ሰዓት የወጡት መረጃዎች የሚያሳዩት እንግዲህ አባትን የሚያክል ነገር ማጣት በጣም ከባድና ሐዘን እንደፈጠረበት ጭምርም ምርም የደረሱን መረጃዎችን በማስመልከት ለታዊ መረጃዎችን በማስመልከትም ነው። አንጋፋ የሙዚቃ አቀናባሪ አባትዮን ማጣቱ በጣም በጣም ልብ ሰባሪ ነው። አባት ከሱ ጋር ብዙ ውጣ ውረድ ያሳለፉ አብሮ ደግሞ ህልሙን ለማሳካት ከጎኑ የነበሩና በጣም ደከመኝ ሰለቸኝ ሳይሉ ልጃቸውን ስደግፉና ከጎኑ የነበሩ አባትዮ እንደነበሩ ጭምርም የወጡት የአደባባይ መረጃዎችን በማስመልከትም ነው። የሙዚቃ አቀናባሪ በአሁኑ ሰዓት ሀዘን ውስጥ እንደሚገኝ ጭምርም ነው። የደረሱን መረጃዎችን በማስመልከትም ለእናንተ ይዘንላችሁ እየመጣ ነው ማለትም ነው። ሙዚቃ አቀናባሪ አበጋዝ አባት ህይወታቸው ማለፉ በርካቶችን ያሳዘንና ልብ የሰበረ ክስተትን በማስመልከት ዕለታዊ መረጃዎችን በማስመልከት ዛሬ የደረሱን መረጃዎችን በማስመልከትም ነው። ቀብር ስነስርአታቸውን በማስመልከት እንግዲህ በቀጣዩ ቀብር ስነስርአታቸው እንደምፈጸም ጀምረም የወጡት መረጃዎች አጠቃላይ እንግዲህ አሉ ማለትም ነው። እስካሁን ድረስ አብሬያቸው ቆዩት ሚኪኒን ከሚኪታ ቦርንፎ። ለዚህ ቁም ነገር ዘል ቻናል አዲስ ከሆናቸው ሰብስክራይብ በማድረግ ቤተሰብ ነው በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም የዘናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክታ ነው ኖቲፊኬሽን ቤሏን ክፍት ያድርጉ። አጠቃላይ እንግዲህ ለታዊ መረጃዎችን በማስመልከት የአበጋዝ አባት ህልፈትን በማስመልከት እጅግ አሳዛኝ ክስተቶችን በማስመልከትም ነው ለእናንተ ይዤላቸው መጣሁት። ለእሳታት አጠቃላይ ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ቻጭር መረጃ እስከ ምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ። ይህንን ቻናል በፍጹም ሰብስክራይብ ማድረግ እንዳይረሳ። እስከ ምንገናኝ በአዳዲስ መረጃ ሰላም ቆዩ።